ሰላም ጤና ይስጥልን። የተወደዳችሁ የኤችጀን ቤተሰቦች አክብሮት ሰላምታችን በያላችሁበት ድረስ እነሆ፣ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን አስተዋውቃችሁ ዩናይትድ አረብ ኤመሬትስ ለጄኔራል አልብሩሀን መንግሥት ዕውቅና አልሰጥም አለች። የሥራ ማቆም እርምጃ የወሰዱት የዲኤችኤል ሠራተኞች፣ ከድርድር በኋላ ወደ ሥራ ለመመለስ ተስማምተዋል። ዲዝኒ በመካከለኛው ምሥራቅ ለመጀመሪያ ጊዜ ፓርክ ሊከፍት ነው። ቢል ጌትስ የሀብቱን 99 በመቶ፣ 200 ቢሊዮን ዶላር የሚጠጋ ገንዘብ በእርዳታ ድርጅቱ በኩል ለመስጠት ማቀዱን ይፋ አደረገ። ኢትዮ ቴሌኮም በዲጂታል መንገድ ግብይት የሚከናወንበት ዘመን የተሰኘ ዲጂታል ገበያን ይፋ አደረገ። በየቀኑ ትኩስ ትክክለኛና ወቅታዊ መረጃዎችን የሚያገኙበት ኤችጂን ዕለታዊ መርሃ ግብራችን ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው ናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮመንት በማድረግ ቤተሰብ ይሁኑን። ዲዝኒ በመካከለኛው ምስራቅ ለመጀመሪያ ጊዜ ፓርክ ሊከፍት ነው። በመዝናኛው ዓለም ስሙን የተከለው ዋልት ዲዝኒ ኩባንያ በመካከለኛው ምስራቅ በአቡዳቢ የመጀመሪያውን ፓርክ ለመክፈት ማቀዱን አስታውቋል። ፓርኩ በዲዝኒ ፊልሞች ላይ የተመሰረቱ ገጸ ባህሪያት ጭብጥ ያላቸው ቦታዎች፣ ሆቴሎችና ትርኢቶች ይኖሩታልም ተብሏል። ዲዝኒ ፓርኩን የሚሰራው ሚራል ከተሰኘ የተባበሩት አረብ ኤምሬትስ መዝናኛ ኩባንያ ጋር ሲሆን መቀመጫውን በያስ ደሴት ላይ ያደርጋል ተብሏል። የዲዝኒ ዋና ስራ አስፈጻሚ ቦብ ኢገር ፕሮጀክቱ የፓርኩን ልዩ የከባቢው ውህደት ከዲዝኒ ወርልድ ታዋቂ አኒሜሽን ተረቶች ጋር አጣምሮ ያሳያል ብለዋል። አንዴ ከተጠናቀቀ በኋላ የአቡዳቢው ዲዝኒላንድ በአራት ሰዓታት የበረራ ራዲስ ውስጥ ከ500 ሚሊዮን በላይ ጎብኚዎች ሊኖሩት የሚችል ትልቅ የዓለም የቱሪስት መዳረሻም ይሆናል ተብሎ ይጠበቃል። ዲዝኒ በሰሜን አሜሪካ፣ አውሮፓና ኤሲያ ስድስት ፓርኮች እንዳሉትም ተገልጿል። የሥራ ማቆም እርምጃ የወሰዱት የዲኤችኤል ሠራተኞች ከድርድር በኋላ ወደ ሥራ ለመመለስ ተስማምተዋል። የዲኤችኤል የኢትዮጵያ ቅርንጫፍ ሠራተኞች የሥራ ማቆም እርምጃ በትላንትና ዕለት ወስዷል። ሠራተኞቹ ከሕብረት ስምምነትና ከደሞዝ ጭማሪ ጋር በተያያዘ ለብዙ ጊዜያት ጥያቄ ቢጠይቁም መልስ አላገኙም። በትላንትና ዕለትም ጥያቄ ለመጠየቅ ሲሰባሰቡ ውጡ በመባላቸው ሥራ ማቆማቸው ተነግሯል። ዘመናዊ ባርነት ነው በተባለው በዚህ ሥራ አንድ ሰራተኛ ያለምንም ተጨማሪ ክፍያ በቀን ከ16 እስከ 17 ሰዓት እንደሚሰራም ተነግሯል። አሁን ላይ ሥራ ያቆሙ ሰራተኞች ከድርጅቱ ጋር ከሚደረግ የሁለትዮሽ ድርድር በኋላ ወደ ስራ ለመመለስ እንደተስማሙም ቲግባ ኢትዮጵያ ለመረዳት ችሏል። የትራንስፖርትና መገናኛ ሰራተኛ ማህበራት ኢንዱስትሪ ፌዴሬሽን ፕሬዚዳንት አቶ አባይነት አክለ ለቲግባ ኢትዮጵያ በሰጡት ቃል ሰራተኞቹ በትላንትናው ቀን የስራ ማቆም እርምጃ የወሰዱት በአሰሪና ሰራተኛው አዋጁ መሰረት ለቀጣሪው ድርጅት የአስር ቀናት ማስጠንቀቂያ ከሰጡ በኋላ ነው ሲሉ ገልጸዋል። አቶ አባይነት አክለውም አሁን ጥያቄያቸው በአንድ ለስራ ማቆም እርምጃው መነሻ የሆነው ሌላኛው ምክንያት ደግሞ የደሞዝ ጭማሪ ጉዳይ መሆኑንም ገልጸዋል። የሰራተኛ ማህበሩ ያቀረበው የደሞዝ ጭማሪ 120 ፐርሰንት ነበር። አሁን ግን ወደ 50 ፐርሰንት አውርዱታል ድርጅቱ ደግሞ መጀመሪያ 2 ፐርሰንት እጨምራለሁ ብሎ ነበር። አሁን ደግሞ 12 ፐርሰንት ነው የሚጨምረው ብሏል። እዚህ ላይ እያሉ ነው አለመግባባቱ የተፈጠረውና ሰራተኛው ወደ ስራ ማቆም እርምጃ የገባው ብለዋል። ድርድሩን ነገ ለመጀመር ተስማምተዋል፣ ቀጠሮም ይዘዋል። ድርድሩ ሲጠናቀቅ ሰራተኞቹ ወደ ስራ ለመመለስ ተስማምተዋል ብለዋል። ድርጅቱ ሰራተኛው ነገውኑ ስራ ይጀምር ብሎ ነበር። የሰራተኛ ማህበሩ ደግሞ በቅድሚያ ጥያቄዎቻችን መልስ ማግኘት አለባቸው ብሏል። ስለዚህ ስራ ከመጀመሩ በፊት ሰራተኛው ውጭ እያለ ድርድሩን ለመጀመር ሁለቱም ተስማምተዋል። ከስምምነት በኋላ ወደ ስራቸውም ለመመለስ ተስማምተዋል ብሏል። ዩናይትድ አረብ ኤመሬትስ ለጄኔራል አልብሩሀን መንግሥት ዕውቅና አልሰጥም አለች። የዩናይትድ አረብ ኤመሬትስ ውጭ ጉዳይ ሚኒስትር ባወጣው መግለጫ መቀመጫውን በፖርት ሱዳን ያደረገው የጄኔራል አልብሩሀን መንግስት ውሳኔ ዕውቅና እንደማይሰጠው ገልጿል። በመግለጫው ለምን እውቅና እንደማይሰጠው ሲያስረዳም በፖርት ሱዳን ያለው መንግሥት ሕጋዊ የሱዳንና የሱዳን ህዝብ ውክልና ያለው አይደለም ብሏል። የሱዳን ወታደራዊ መንግስት የጸጥታና መከላከያ ምክር ቤት ያወጣው መግለጫም በሁለቱ ሀገራትና ህዝቦች መካከል ያለው ስር የሰደደና ጠንካራ ትስስርን እንደማይጎዳው አስረድቷል። እንደ መግለጫውም በፖርት ሱዳን ያለው መንግስት ውሳኔ በሱዳን ውስጥ ካሉት ሁለት ተፋላሚ አካላት የአንደኛው ውሳኔ ነው። ይህ ከሁለቱ አንዱ የሆነው የፖርት ሱዳኑ መንግስት ከዩናይትድ አረብ ኤመሬትስ ጋር ያለውን የዲፕሎማሲያዊ ግንኙነት ለማቋረጥ መወሰኑን እንደማይቀበለው የጠቀሰው መግለጫው ጨምሮም የፖርት ሱዳን መንግስት በዓለም አቀፍ ፍርድ ቤት በዩና ዩናይትድ አረብ ኤመሬትስ ላይ ያቀረበው ክስ ውድቅ ሲሆንበት የወሰደው የበቀል ውሳኔ ነው ብሎታል። ዩናይትድ አረብ ኤመሬትስም ምንጊዜም ከሱዳን ህዝብ ጎን እንደምትቆም ገልጿል። ይህ በእንዲህ እንዳለ ለዚህ መግለጫም የሱዳን መንግስት በሰጠው መልስ ዩናይትድ አረብ ኤመሬትስ ለሱዳን የሰጠችው እርዳታ መሰረተ ልማቶችን አውድሟል፣ የዜጎችን ንብረት እንዲዘረፍ አድርጓል፣ በአስር ሺህ ለሚቆጠሩ ሰዎች ህይወት መጥፋት፣ መደፈር፣ መፈናቀልና መብት መጣስ ትልቅ ሚና ተጫውቷል ብሏል። ጌትስ የሀብቱን 99 በመቶ፣ 200 ቢሊዮን ዶላር የሚጠጋ ገንዘብ በእርዳታ ድርጅቱ በኩል ለመስጠት ማቀዱን ይፋ አደረገ። ቢልጌትስ ሀብቱን ለሌሎች የሚያከፋፍለው በፋውንዴሽኑ በኩል መሆኑን ገልጾ እንደ አውሮፓውያኑ አቆጣጠር በ2045 ስራ እንደሚያቆምም ተናግሯል። ስሞት ሰዎች ስለ እኔ ብዙ ነገር ሊሉ ይችላሉ፣ ነገር ግን እርግጠኛ የመሆነው ከነ ሀብቱ ሞተ የሚለው ከወሬያቸው መካከል እንደማይሆን ነው ሲል ሐሙስ ዕለት በብሎጉ ላይ ጽፏል። የ69 አመቱ ቢል ጌትስ በስሙ ያቋቋሙ ፋውንዴሽን እስካሁን ድረስ 100 ቢሊዮን ዶላር ለጤናና ለልማት ፕሮጀክቶች መስጠቱን ገልጾ በቀጣይ ሁለት አስርተ ዓመታት እስከ 200 ቢሊዮን ዶላር ሊያወጣ እንደሚችልም ተንብየዋል። ቢል ጌትስ በብሎጉ ላይ ታዋቂው አንድሪ ካርኒጌ በ1889 የሀብት ወንጌል ሲል በሰየመው ጽሁፍ ላይ ቱጃሮች ሀብታቸው ለማህበረሰቡ መልሰው የመስጠት ኃላፊነት አለባቸው ማለቱን ጠቅሷል። ጌትስ ሀብታም እንደሆነ የሚሞት ሰው እርሱ ክብሩን ጥሏል ሲል ካርኒጌ የጻፈውን ጠቅሷል። ቢል ጌትስ በበጎ አድራጎት ድርጅቱ በኩል ሀብቱን መስጠቱን እንደሚያቀላጠፍም ቃል ገብቷል። ከዚህ በፊት እርሱና የቀድሞ ባለቤቱ ሚሊንዳ ጌትስ ፋውንዴሽን ህይወታቸው ካለፈ በኋላም ለበርካታ አስርተ ዓመታት የበጎ አድራጎት ድርጅቱ እየሰራ እንዲዘልቅ ፍላጎት ነበራቸው። ይህ ውሳኔ ለውጥ እንዴት እንደመጣ ሐሙስ ዕለት ቢቢሲ ኒውስ አወር ሲጠይቀው በሚቀጥሉት 20 አመታት ውስጥ የወደፊቱን ተግዳሮቶች በተቻለ ሁኔታ መፍታት የሚችሉ ሌሎች ሀብታም ሰዎች ይኖራሉ ሲል መልሷል። አክሎም ለነገሮች ቅድሚያ የመስጠት ጉዳይ ነው ብሏል። ዘላለማዊ ለመሆን ካልሞከርን በስተቀር ብዙ ተጨማሪ ወጪ ልናወጣ እንችላለን እና ወጪው ከሴቶቼ ጋር የተጣጣሙ እንደሚሆኑ አውቃለሁ ብሏል። ቢል ጌትስ የሀብቱን 99 በመቶ ቢሰጥም ቢሊዮነር ሆኖ እንደሚቀጥል የብሎምበርግ ዘገባ ያሳያል። የማይክሮሶፍት መስራቹ ቢል ጌትስ የዓለማችን አምስተኛ ሀብታም ነው። ጌትስ በብሎጉ ላይ ባሰፈረው ረጅም ጽሁፉ ሀብቱን በጊዜ ሰሌዳ ዘርዝሮ ያስቀመጠ ሲሆን በአሁኑ ወቅት የተጣራ የሀብት መጠኑ 108 ቢሊዮን ዶላር መሆኑን ያሳያል ይህን ያለን የሀብቱን መጠን እንደ አውሮፓውያን አቆጣጠር በ2040 ዜሮ ለማድረስ ማቀዱንም በዚህ ጽሁፉ ላይ አስፍሯል። ጌትስ በብሎጉ ላይ በጻፈው ረጅም ጽሁፍ ፋውንዴሽኑ ሶስት ዓላማዎችን ዘርዝሯል። መከላከል የሚቻሉና እናቶችና ህፃናትን ገዳይ የሆኑ በሽታዎችን ማጥፋት፣ ወባንና ኩፍኝን ጨምሮ ተላላፊ የሆኑ በሽታዎችን ማጥፋት፣ እንዲሁም በመቶ ሚሊዮን የሚቆጠሩ ሰዎችን ከድህነት ማውጣት ናቸው ብሏል። ጌትስ አሜሪካ፣ ዩኬ፣ እንዲሁም ፈረንሳይ ለውጭ እርዳታ የሚያውሉትን በጀት መቀነሳቸውንም ተችቷል። የዓለማችን ሀብታም ሀገራት ለድሃ ህዝቦች ይቆሙ እንደሆነ ግልጽ አይደለም ሲልም ጽፏል። ጌትስ ፋውንዴሽን በሁሉም ስራዎቹ አገራትና ህዝቦችን ከድህነት እንዲወጡ ድጋፍ ማድረጉን ይቀጥላል። ጌትስ ፋውንዴሽን ኢትዮጵያን ጨምሮ ለበርካታ ታዳጊ ሀገራት በጤናው ዘርፍ ድጋፍ ያደርጋል። ኢትዮ ቴሌኮም በዲጂታል መንገድ ግብይት የሚከናወንበት ዘመን የተሰኘ የዲጂታል ገበያን ይፋ አደረገ። ዘመን የኦንላይን የገበያ ፕላትፎርም የቀረበው በቴሌብር ሱፐር አፕ ላይ ሲሆን ደንበኞች ከአሁን ሰዓት ጀምሮ የሚፈልጉትን ምርት መገበያየት ይችላሉም ተብሏል። የሸመቷቸው ምርቶች ከነገ ጀምሮ መቀበል ይጀምራሉ ያለው ኢትዮ ቴሌኮም ሸማቾች የሚፈልጉትን ምርት ከመረጡ በኋላ ምርቱን መቀበል የሚፈልጉበትን ቦታ በማስገባት ክፍያውን በቀጥታ በቴሌብር ይፈጽማሉም ብሏል። ነጋዴዎች ምርታቸውን ለማስተዋወቅ ተጨማሪ አካውንት መክፈት ሳይጠበቅባቸው ቨርቹዋል ስቶር ክሬት በማድረግ መጠቀም ይችላሉ። የምርቶቹን ግዢ ሸማቾች ካከናወኑ በኋላም የትራንስፖርት ወጪውን አብረው የሚከፍሉ ሲሆን፣ ምርቶቹን የማሸግ ስራ ምርቱን ያቀረበው አካል ወይንም ነጋዴው የሚሰራ ይሆናል ተብሏል። ምርቶቹን ከአቅራቢው ወይም ከነጋዴ ተቀብሎ በደንበኞቹ አድራሻ የማድረሱን ስራ ኢትዮ ቴሌኮም ይወጣል ተብሏል። የሮማ ካቶሊክ ቤተ ክርስቲያን አዲስ ርዕሰ ሊቃነ ጳጳስ መረጠች። ትላንት ማምሻውን ለምርጫ የቤተ ክርስቲያኑ ካርዲናሎች ከተሰበሰቡበት ቤተ መቅደስ አናት ላይ አዲስ ርዕሰ ሊቃነ ጳጳስ መመረጡን የሚያሳየው ነጭ ጭስ ታይቷል። በቫቲካን አዲሱን ሊቀ ጳጳስ ለመምረጥ የተሰባሰቡት ካርዲናሎች በምስጢር ድምጻቸው መስጠታቸውን ተከትሎ ነው አዲስ ርዕሰ ሊቃነ ጳጳስ መመረጡ ይፋ የተደረገው። ድምጽ መስጠት ከሚችሉት 133 ካርዲናሎች መካከል የ89ኙን ይሁንታ ያገኙት ሊቀ ጳጳስ በቅዱስ ጴጥሮስ ካቴድራል በረንዳ ላይ ብቅ በማለት ለሕዝብ ይታያሉ። ዕድሜያቸው እስከ 80 ዓመት የሚሆነው 133 ካርዲናሎች ቀጣዩ ርዕሰ ሊቃነ ጳጳስ ማን ሊሆን እንደሚገባው ከተወያዩ በኋላ ይሆናሉ ያሏቸውን በዛሬ ዕለት መርጧል። ይህ በእንዲህ እንዳለ ትላንት ከሰዓት በቫቲካን ቅዱስ ጴጥሮስ አደባባይ የተሰባሰበው ህዝብ የተመረጡት አዲስ ሊቃነ ጳጳስ ማን መሆናቸው በይፋ ከመነገሩ በፊት ረጅም ህይወት ለጳጳሳችን እያለ ድምፃቸውን ጮክ አድርገው ደስታቸውንም ሲገልጹ ነበር። የ69 ዓመቱ ሮበርት ፕሪቮስት 267ኛ ሊቃነ ጳጳስ ሆነው ሲሾሙ መጣሪያቸው ሊዮ 14ተኛ እንደሚሆኑም ተነግሯል። ምንም እንኳን አብዛኛውን የአገልግሎት ዘመናቸውን ያሳለፉት በላቲን አሜሪካ ቢሆንም የሮማ ካቶሊክ ቤተ ክርስቲያን ለመጀመሪያ ጊዜ አሜሪካዊ ሊቀ ጳጳስ መሾሟ ነው። ሊቀ ጳጳስ ሊዮ 14ተኛ ጵጵስናቸውን ከመቀበላቸው በፊት በፔሩ በሚሽነሪነት ለረጅም ዓመታት አገልግሏል። በ1955 በስፔናዊ እናታቸውና የፈረንሳይና የጣሊያን ደም ካላቸው አባታቸው በቺካጎ የተወለዱት ፕሪቮስት በ1982 ቅስናቸውን ተቀብሏል። ከሶስት ዓመት በኋላም ወደ ፔሩ ቢያመሩም ወደ አሜሪካ ለተለያዩ አገልግሎቶች ይመላለሱ ነበር። የፔሩ ዜግነት ያላቸው ፕሪቮስት ከተገለሉ ማህበረሰብ አባላት ጋር በመስራት እንዲሁም ልዩነቶችን ለማጥበብ በመጣርም ይታወቃሉ። በሰሜናዊ ምዕራብ ፔሩ የአንድ ቤተ ክርስቲያን መጋቢ በመሆንም ለ10 ዓመታት ያህል ያገለገሉት ፕሪቮስት በካቶሊክ ሴሚናሪ ውስጥም በመምህርነት ሰርተዋል። ሊዮ 14ተኛ ሊቀ ጳጳስ ሆኖ ከተሾሙ በኋላም በተናገሩት የመጀመሪያ ንግግር በሞት ለተለዩት ሊቀ ጳጳስ ፍራንሲስ ያላቸውን ፍቅር ገልጸዋል። አሁን ድረስ ደካማውን ነገር ግን በብርታት የተሞላውን የሊቀ ጳጳስ ፍራንሲስ ድምፅ ሲባርከን ይሰማናል ብለዋል። በጋራም ከእግዚአብሔር ጋር እጅ ለእጅ ተያይዘን ሁላችንም ወደ ተሻለ ነገር እንሻገር ሲሉ በቅዱስ ጴጥሮስ አደባባይ ተሰብስቦ ደስታውን ለሚገልጸው ሕዝብ ንግግር አድርጓል። መረጃው የቢቢሲ ነው። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።